ሰላም ሰላም እና ጤና ይብዛላችሁ። ውድ ተገየ እዚህ ቻናል ተከታታዮች እንደምን አላችሁ? እንደት ናችሁ? ዋው ደስ ይላል። ዛሬ ደግሞ በስ ደስ የሚል ነገር ላይ ተገኝተናል። ዛሬ እስቲ ስለ ሃላ ፕላትፎርም ወይም የሃላ አፕ አሁን ላይ አዲስ ምርጥ አላ የሚባል አፕ መቷል። ገንዘብ መስራት እንችላለን። በዓለም ላይ ምርጥና አድናቂ የሆነ ብዙ ሰው የሚሰሩበት በቀን እስከ አስር ዶላር ድረስ መስራት የሚያስችል ለወደፊት ደሞ ብዙ ሰው ብዙ ጥቅማ ጥቅም የሚያስገኝ አዲስ አፕ ነው። በዚህ አፕ ላይ ለመስራት ምንድ ነው የሚያስፈልገው የምትሉት፣ እንሰራለን ሰርቻ ይለወጣሉ የምትሉት፣ ዛሬ ምርጥ ነገር እየላቸው ቀርብ ያለው እንግዲህ፣ ይህን ቻናል አዲስ የሆናችሁ ሁላችሁም ሼር በማድረግ ሊንክ፣ ኮሜንት፣ ሰብስክራይብ ለማድረግ እንዲተባበሩ ይህን ቻናል አብረን ለማሳደግ እስቲ እንመክ ምክርና ወደ አፑ እንሄዳለን። አፑ የት ይገኛል የምትሉት፣ አፑ የሚገኘው ፕላይስቶር ውስጥ ነው። ፕላይስቶር ውስጥ ለመግባት ደግሞ በዚህ ቻናል ታች መጨረሻው ላይ ወይም ዲስክሪፕሽን ላይ አስቀምጭ ያለው ሊንኩን በመንካት ወደ ፕላይስቶር ይመራል። ፕላይስቶር ላይ ገብታችሁ ዳውንሎድ በማድረግ ካደረጋችሁ በኋላ በትክክለኛው ሁሉም ነገር አሞላሉ ውስጥ ካሞላችሁ በኋላ መስራት እያስችላል። ሴትም ወንድም በጥሩ ሁኔታ መስራት የሚችል በት አፕ ነው እና በዚህ አፕ ላይ አብረን መስራት ይቻላል፣ በግሩፕ መስራት ይቻላል። አንድ ሰው ብቻ አይደለም። እንደውም ብዙ ሰው ጋር ተጋብዞ ሰውን ጋብዞ ኢንቫይት በማድረግ ለሚሰራ ሰው ብጥ ብዙ ውጤት በቀን 20 ዶላር በላይ የሚሰጥ እና በወር እንደው 150ሺ፣ 200ሺ ድረስ የሚያስገኝ ገቢ ያለበት አፕ ነው። በዚህ አፕ ላይ ምንድን ነው የምትሰሩት ብትል ታስክ ነው። ታስክ በየቀኑ የሚሰጠው ታስክ አለ፣ ጋምብል አለ። የተለያዩ ነገሮች እዚህ ላይ ይሰራል ማለት ነው። ምክንያቱም አንዱ ከአንዱ ጋር ሼር በመደራረግ በመወያየት ማድረግ በመፍጠር የሚሰራ ስራ ነው እና በዚህ አፕ ላይ እንግዲህ ኤጀንት በመሆን ሆስት በመሆን ደግሞ አብሮ ቁጭ ብሎ ምንድን ነው ብሎ በመማማር የሚሰራ አፕ ነው። ይሄ ፕላትፎርም አሁን ቅርብ ጊዜ ስለመጣ ቶሎ ቢላችሁ ስራ ውስጥ እንዲገቡ እናሳስባለን። ስለዚህ ፕላትፎርም አከፋፈት እንደዚህ ይሆናል ማለት ነው። ወይም መጀመሪያ ቴሌግራም ላይ ይገባና ሊንኩን ጫን ሲያደርግ እንደዚህ ያመጣል ማለት ነው። አሁን የኔ ስለተክ በኔ ስም ስለከፈትኩት እንደዚህ ወዲሁ ያመጣል። ስለዚህ መጀመሪያ እንደዚህ ነው ከእንትን ስታመጡት ማለት ነው። ይሄን ክፍላት ቴሌግራም ላይ እንዳመጣችሁ እንደዚህ ሲያሳይ ሊንኩን በመንካት ወዲያውም ይከፍታል። አሁን የኔ ከብቶ ስለነበረ ነው። እናንተ ግን መጀመሪያ ሴት ከብቱ ምን ያሳያል? በጎግል ልክፈት፣ በፌስቡክ በተለያዩ ነገር፣ በኢሜይል ምናም ብሎ ያሳያል። ስለዚህ እናንተ በመረጣችሁ ወይ አዲስ ቅሬታ አድርጋችሁ ከብታችሁ ወዲያውም ቀላል ነው በጣም። ስለዚህ አሁን እነዚህ አሁን የትንትኑ ነው ይሄ ሰው ተቀምጦ የሚሰራበት ቁጭ ብሎ እዚ ጋር ሁለት ሰዓት ተቀምጦ ከሰራ እስከ ስድስት ሺ ኮይን ይሰጣል ማለት ነው። እዚ ጋር ቁጭ ብሎ ፓርቲ ላይ ማለት ነው። ስለዚህ እንደዚህ ፓርቲ ላይ ተቀምጦ ይህን ያል ይሰጣል ማለት ነው። ሌላው ደግሞ እያንዳንዱ ብዙ ቦታ የሚሰሩ ጓደኞቹን በመጋበስ እንዲሁም እነዚህ አሁን ሁሉ ኢትዮጵያ ላይ የሚሰሩት ሌላ ሀገር፣ ጋና እንጃ አብ ኤሮፓ ሁሉም ሀገር የሚሰሩት ናቸው። ስለዚህ የዚህ ጥቅሙ ምንድን ነው? ብዙ ኮይንስ ሰብስበን መቶ መቶ ሺ ኮይን እስከሰበሰበን እስከ አስር ሺ አስር ዶላር ድረስ የሚሰጥ ስለሆነ ሁላችሁም በዚህ ቻናል ቶሎ ብላችሁ ተሰማርታችሁ ሰርታችሁ ራሳችሁንም እንድትለውጡ፣ በተለይ ማዳም ቤት ሌላ ቦታ እየሰራችሁ ያለው በትርፍ ሰዓት በተለያዩ ፕላትፎርም ላይ ወይ ቲክቶክ ላይ ጊዜ ከማሳለፍ እዚህ ላይ ቢሰሩ ብዙ ጥቅም ይኖራል ብዬ ይዤ መጥቻላችኋለሁ። ስለዚህ ከወደዳችሁ ይህ ቻናል እስከ መጨረሻው ከኔ ጋር እንድትሆኑ ላይቭ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ እንድትተባበሩ። እንግዲህ ያው ምንም ፍሬሽ ቢሆንም እያበረታታችሁ እንደምትሄዱ ተስፋ አድርጋሉ። እንግዲህ በርትሩ ላችኋለሁ አትጥፉ። በዚህ ቻናል ወደ ኋላ እንዳትሉ በርትታችሁ ይሄ እንግዲህ ሰው እየሰራ ያለበት ነገር ላይ ነው። በጣም ቀላል ነው። ቪዲዮ በጣም አራዝመይ ሊሆን ይችላል። ስለዚህ ለወደፊት አጭር አጭር ቪዲዮቹ በዚህ ቻናል የሚለቅ ይሆናል። እንግዲህ ተከታተሉ። በዚህ ዋትሳፕ ቻና ቴሌግራም ሊንክ ማስቀምጥላችኋለሁ። እንዲሁም ዩቱቦችም አሉ። ስለዚህ እናንተም በርትታችሁ እንዲሰሩ እንግዲህ እናሳስባለን። በርቱ።